ሰላም ጤና ይስጥልን። ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ የወንጌል አማኞች ድምፅ ነው። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆየውን የአማኑኤል ጌቢሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆየ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሰጠውን የምዝገባ ሰርቲፊኬት የሚተካ ሀሰተኛ ሰርቲፊኬት የሚሰጡ አካላት ከድርጊታቸው እንዲቆጠቡ ማሳሰቢያ ተሰጠ። ባልደረባችን ተስፋ ካሳሁን ያዘጋጀውን ቤተለይም ድርጅ እንደሚከተለው ታቀርበዋለች። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ ለኢቫንጀሊካል ቴሌቪዥን በሰጡት መግለጫ አንዳንድ ህብረቶች የካውንስሉ ፍቃድ እንደማያስፈልግ እያሳመኑ ህገወጥ ሰርተፍኬት በማደል ላይ መሆናቸውን እንደደረሱበት ተናግረው ይህ ሀሰተኛና በህግ የሚያስጠይቅ የወንጀል ድርጊት በመሆኑ ይህን የሚያደርጉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። ሌጋል ሰው እንዴት ህብሮች ይመዘግባል። ስለዚህ አሁን ግን እየተደረገ ያለው ምንድን ነው? አንዳንዶች አያውቁም። ብዙ ዕውቀት ክፍተት ሲኖር ይሄዱና ህብረቱ ጋር ፍቃድ ስጠኝ ይላሉ። አንዳንዱ ህብረት ለሁለት ዓመት የሚያገለግል ብለው ስምም አጣረው ይሰጣሉ። ለምሳሌ አሁን እጃችን ላይ ያለ አንድ አምስት ቸርቾች አሉ ከፔንቴኮስታል ህብረት። ይህ ትክክል አደለም። ህብረት ህብረት ነው። ፈጽሞ ህብረቶች ፍቃድ መጽናች፣ ይሄ ቸርቾችን ዋጋ ያስከፍላቸዋል፣ የህግ ጥያቄ የሚያስነሳል። በነገራችን ላይ ይህግ ጥያቄ ማስነሳልና ህብረቶች ይህንን ለምዕመኖቻቸውም ለተከታዮቻቸውም መንገድ አለባቸው። ህዝቡም ማወቅ አለበት። አገልጋዩም ማወቅ አለበት። ማንኛውም ህብረት በስሩ የሚመዘግባቸው ቤተእምነቶች መጀመሪያ ከካውንስሉ የተመዘገቡበትን ሰርተፍኬት ሳያቀርቡ የማንኛውም ህብረት አባል መሆን እንደማይችሉ እየታወቀና ህብረቶቹ ራሳቸው ህጋዊ ሰርተፍኬት ከካውንስሉ ወስደው ሌሎችን ማሳሳት ኃጢአትም ወንጀልም ነው ብለዋል። በማዕከልም አዳዲስ የሚቋቋሙ ቤተእምነቶች መተዳደሪያ ደንብ በብዙ ገንዘብ እየከፈሉ በደላሎች ጭበረበሩ ስለሆነ ካውንስሉ በህግ ባለሙያ የተዘጋጀ የመተዳደሪያ ደንብ ናሙና ያዘጋጀ በመሆኑ በነጻ ከካውንስሉ ማግኘት እንደሚችሉ ተናግረዋል። ሰዎች እችን ጉዳይ አስፈጻሚነት የሚሰሩ ሰዎች አሉ። ጉዳይ አስፈጻሚዎቹ አሁን ካውንስሉ ደንቧን ሲሰራ የገቢ ምንጫቸው ተቋርጣለች። ሳምፕሏን ስንሰራ ሰው ሳምፕል ካገኘ ጉዳይ አስፈጻሚው ጋር አይሄድም። ስለዚህ ጉዳይ አስፈፃሚዎች የገቢ ምንጫቸው ስለተቋረጠች አንዳንድ ጉዳይ አስፈጻሚዎች ደብዳቤው ልጽፈው ፖስት ያደረጉ አይቻለሁ። ተቋም ሆነው ጉዳይ ማስፈጸምም አሉ። ህዝቡ መጠንቀቅ አለበት። ጉዳይ አስፈጻሚ አያስፈልግም። ካውንስል መጥቶ ፕሮሰስ ለማድረግ ምንም ጉዳይ አስፈጻሚ አስፈልግም። ራሱ ሰውየው ራሱ ባለመፍት ነው መጥቶ የመጠየቅ በራሱ እግር የመምጣት እዚህ የመስተናገድ ሙሉ መፍታሉ። ካውንስሉ ጽህፈት ቤት ክፍት ነው በስራ ሰዓት። ይህንን መጥቶ የመጠየቅ መረዳት፣ መገንዘብ፣ ማየት፣ መስማት አለበት። አንዳንዶቹ ምን ያደርጋሉ? ወደዚህ እንዳይመጡ ይከለክሏቸዋል። ከመጡ እውነቱን ስለሚሰሙ ሳምፕል ስለሚያገኙ የእነሱን ወጪ ስለሚቀርባቸው ለምን ቀድማችሁ እዚያ ሄዳችሁ እኛን እኮ ምናስጨርስላችሁ ይላሉ። ከዛ ሰዎች ላልተፈለገ ኪሳራ ይደረጋል። የመተዳደሪያ ደንብ ቤተ እምነቶች እንዳለ ገልብጠው እንዲያመጡ ሳይሆን እንድናሙና ወስደው ሁሉንም ግብአቶች በሚፈልጉት መልክ አስተካክለው ቢያመጡ ከመበዝበዝ እንደሚድኑ ተናግረዋል። ስለ ጉዳዩ አስፈጻሚ ነን ባዮችም ካውንስሉ የሚያውቀው ነገር እንደሌለ በማስረዳት ከህጋዊ ወኪል በስተቀር ማንኛውም ጉዳይ አስፈጻሚ ነን የሚል ካውንስሉ እንደማያስተናግድ አጽንኦት ሰጥተው ተናግረዋል። ተስፋይ ካሳው ላጠናከረው ዘገባ ቤተልሔም ደረጀ ነው። የጌጃ ቃለ ህይወት መጽሐፍ ቅዱስ ኮሌጅ ለ43ተኛ ጊዜ አስተማራቸውን ተማሪዎች አስመረቀ። ባልደረባችን ተስፋ የሱስ ፈቃዱ ተጨማሪ አለው። የጌጃ ቃል ህይወት መጽሐፍ ቅዱስ ኮሌጅ የረጅም ዓመት ልምድ ያለው እና በዘርፉም በርካታ ተማሪዎችን እያሰለጠነ የሚገኝ ተቋም ነው። ሰኔ 21 2017 ዓ ምት በተካሄደው የምርቃት መርሃ ግብር ላይም የተመራቂ ቤተሰቦች፣ የቤተክርስቲያን መሪዎች እና አገልጋዮችም ተገኝተዋል። የጌጃ ቃልዮት ቤት መጽሐፍ ቅዱስ ኮሌጅ በዲግሪ መርሃ ግብር የሰለጠኑ 24 ተማሪዎችን ያስመረቀ ሲሆን ካለፈው ዓመት ጀምሮ በተግባራዊ ስነ መለኮት የማስተርስ መርሃ ግብር የጀመረ መሆኑንና የአሁኖቹ ተመራቂዎች በስነ መለኮትና ስነ አመራር መሰልጠናቸውም ተገልጿል። የጌጃ ቃልዮት መጻፍ መጽሐፍ ቅዱስ ኮሌጅ ከተለያዩ አጥቢያ ቤተ ክርስቲያናት የመጡ ተማሪዎችን በይፋ ባስመረቀበት ቀንም የጌጃ ቃለ ህይወት ሀ መዘምራን በዝማሬ አገልግለዋል። የጌጃ ቃሊዮት መጽሐፍ ቅዱስ ኮሌጅ አካዳሚክ ዲን የሆኑት መጋቢ መስፍን ካሳ በበኩላቸው በማስተርስ የተግባራዊ ስነ መለኮት እንዲሁም በዲግሪ መርሃ ግብር ደግሞ በስነ መለኮትና በስነ አመራር ተማሪዎችን እያሰለጠነ እንደሚገኝ ተናግረዋል። መረጃውን ከኮሚሽኑ የሚዲያ ክፍል አገኛል። የኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን 6 ኪሎ አጥቢያ ባገኘችው 2000 ካሬ መሬት ላይ ልትገነባ ያሰበችውን ግንባታ አስመልክቶ የምስጋና ፕሮግራም አዘጋጀች።

የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስድስት ኪሎ አጥቢያ በቀጣይ ልትሰራ ያሰበችውን የቤተክርስቲያኗን ህንፃ ዲዛይን ይፋ ያደረገች ሲሆን ሁሉም አማኝ በዚህ ትውልድ ተሻጋሪ ስራ ርብርብ እንዲያደርግ ጥሪ ቀርበዋል። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስድስት ኪሎ አጥቢያ ዋና መጋቢ የሆኑት ሐዋርያ መርጋ አብዲሳ ቤተክርስቲያኒቱ በመላው ሀገሪቱ ላሉ አጥቢያዎች መሰረት የጣለች እናት ቤተክርስቲያን መሆኗን ተናግረዋል። በፕሮግራሙ ላይ የእግዚአብሔር መገኘት እንዳለና በእግዚአብሔር መገኘት በአጥቢያው ክርስቶስን እየተቀበሉ ያሉ ነፍሳት በርካታ እንደሆኑም በተደረገው የአንድነት የጸሎትና ለምስጋና ጊዜ በመድረኩ ተገልጿል። በዕለቱም የእግዚአብሔርን ቃል ትምህርት ያቀረቡ ሲሆን በማንኛውም ጊዜና ሁኔታ ውስጥ ማመስገን እንጂ ማጉረምረም ተገቢን አለመሆኑን የትምህርት ዋና ጭብጥ ነበር። ማገልገልና ማመስገን ከእግዚአብሔር የተሰጠ ጥሪ እንደሆነና ክርስቶስም እንዲሁ በነጻ የምንሰጠውን አምልኮ እንደሚፈልግ የጉባኤ እግዚአብሔር ቤተ ክርስቲያን ፕሬዚዳንት የሆኑት መጋቢ አያንሳ ባደረጉት ንግግር አንስተዋል። የቤተ ክርስቲያኒቷ ህንፃ ተገንብቶ ሲጠናቀቅም ሶስት ሺህ የሚጠጉ ሰዎችን የመያዝ አቅም እንዳለውም ተነግሯል። በቤተ ክርስቲያን የግንባታ ፕሮጀክት ላይ ሁሉም የበኩሉን አስተዋጽኦ እንዲያደርግ ጥሪ በቀረበበት ፕሮግራም ላይ በአሁኑ ሰዓት ቤተ ክርስቲያንቶ ለማስፋፊያ ስራ የተረከበችውን ሁለት ሺ ካሬ መሬት አስመልክቶ መላው ምዕመናንና የቤተ ክርስቲያኒቱ ወዳጆች በተገኙበት የምስጋና ፕሮግራም ተካሂደዋል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ሀገራት ወዳገኝናቸው መረጃዎች እናልፋለን። በእንባ የተሞላው የዘቸውዝን ተከታታይ ፊልም የስቅላት ትዕይንት ዝግጅት በብዙ ተመልካቾች ዘንድ ትኩረት መሳቡ ተገለጸ። ባልደረባችን እስራኤል ማስረሻ ተጨማሪ አለው። ስድስተኛ ምዕራፍ የደረሰው ዘ ቾዝን የተሰኘው ትኩረቱን በወንጌላት ላይ ያደረገው ተከታይ ፊልም በስድስተኛ ምዕራፍ የኢየሱስ ክርስቶስ ስቅላት የሚያሳየው ትዕይንት በምን አይነት መልኩ እየተሰራ እንደሆነ የሚያሳይ ምስል በቅርብ ለህዝብ እይታ ይፈኑ ነበር። በዩቱብ ላይ በተለቀቀው ተንቀቃቃሽ ምስል ላይ ተዋናይ ስተውኑ፣ እንዲሁም ዳይሬክተሩ ዳላስ ጄንኪስ የሚሰራበት ምሪት ሲያስቀምጥ ይስተዋላል። ሆኖም የብዙዎቹን ትኩረት የሳበው ቀረጻ ከተቋረጠ በኋላ ተዋናይና ባለሙያዎች ፊልም ላይ የነበረው ስሜት ነበር። በጣሊያን የተቀረጸው የወለድ ቃ ቪዲዮ ምንም አይነት ቃለ ምልልስ ያልነበረው ሲሆን በፊልሙ ላይ ኢየሱስ ሆኖ የሚጫወተው ጆናታን ሩሚም አይታይበትም። ነገር ግን ምስሉ ተዋናዮች እና የፊልም ባለሙያዎች በጊዜው የተሰማቸው ስሜት ለተመልካቾች ያጋራ ነበር። በተንቀሳቃሽ ምስሉ ላይ መቅደላዊ ማርያም የምጫወተው ኤርሳቤት ታቢሽ፣ የጴጥሮስ ባለቤት የሆነችው ገጸ ባህሪ የምጫወተው ላራ ሲልቪያ እንዲሁም ተማሪ ገጸ ባህሪ የምጫወተው ሻና ዊልያምስ ስሜታቸውን መቆጣጠር አቅቷቸው ሲያላክሱ ይታያሉ። ተንቀሳቃሽ ምስሉም በዩቱብ ከስምንት መቶ ሺህ ጊዜ በላይ ይታየ ሲሆን ከአንድ ሺህ በላይ ሰዎች አስተያየታቸውን አስፍረውበታል። የስድስተኛው ምዕራፍ የመጀመሪያ ክፍሎቹ በ2026 ማብቂያ ላይ ወደ ህዝብ እንደሚደርስ ይጠበቃል። መረጃውን ከክሮስዋ ካገኘ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎቹ ወደ መጨረሻው ስናልፍ በአሜሪካ ውርጃን የሚቃወሙ ቡድኖች በውርጃ አማካኝነት ህይወታቸውን ያጡ ከ390 ሺህ በላይ ልጆችን በማሰብ የዳይፐር ደል አደረጉ። ባልደረባችን ተስፋዬ ሱስ ፈቃዱ ተጨማሪ አለው። የውርጃ ተቃዋሚ የሆኑት ቡድኖች በጋራ በመሆን ከ390 ሺህ በላይ ዳይፐሮችን ለወላጆች አድለዋል። ይህም የሆነው ህይወትን የማክበር ፕሮግራም በተካሄደበት ጊዜ ነበር። ስቱደንትስ ፎር ላይፍ ኦፍ አሜሪካ እና ኤቭሪ ላይፍን የመሳሰሉ የውርጃ ተቃዋሚ ቡድኖች በካፒቶል በሀገሪቱ ከፍተኛ የሆነውን ዳይፐር የማደል እንቅስቃሴ አካሂደዋል። ይህም የሆነው በሀገሪቱ ውርጃን የመከልከል ምርጫ ለግዛት አስተዳደሮች ከተሰጠ አንድ ዓመት በሞላበት ጊዜ ነው። የተደረገው እንቅስቃሴ አላማው በውርጃ አማካኝነት ምን ያህል ልጆች ህይወታቸውን እንዳጡ ለማስገንዘብ ሲሆን፣ በተመሳሳይ ሰዓትም እናቶችን ካለጊዜያቸው የተወለዱ ህጻናትና ቤተሰቦችን ማገዝ ነው። ፕላን ፓረንቱድ የተሰኘው በአሜሪካ የግንባር ቀደም የውርጃ ማዕከል በ22 እና በ23 ስለሰራው ስራ ሲናገር 393715 ልጆችን ማስወረዱን አሳውቆ ነበር። በውርጃ አማካኝነት ህይወታቸውን የሚያጡ ልጆች ቁጥርም በፈረንጆቹ 2024 መጨመሩን ቡድኖቹ ያነሳሉ። መረጃውን ከሲቢኤን ኒውስ አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት የአማኑኤል ዴብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ዜናዎቹን ያዘጋጀንላችሁን የአማኑኤል ዴብሶ፣ ባልደረባዬ ተስፋ ካሳው እንዲሁም ባልደረባዬ ቤተልሄም ደረጀ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።